ዘምተን ሰላም፣ ሰላም፣ ሰላም ቅዱሳን ጻድቃን ብሩካን ሀያላን የእግዚአብሔር ልጆች የእግዚአብሔር ምርጦች በእግዚአብሔር የተወደዳችሁ። እነማን ነው? እነማን ናቸው? አሁን የጠሯቸው እነማን ናቸው? እኔ ትህትናውን በጣም አደንቃለሁ። በነገራችን ላይ ትውት ነው፣ ትልቅ ሰው ነው። ግን አሁን የዘረዘሯቸው እነዚህ እንትን ያሏቸው ሰው የት ሀገር ነው ያሉት? እነማን ናቸው? እነማን ናቸው እነዚህ እኔም ዝም ብሎ አየር ሰላም እያሉ ነው ይመስለኝ። ማን በዚህ የምጠቀስ ሰው የለ ነው ጎናል ሰመረ ባሪያው ቀልደኛ ነው። ያስቃል ደግሞ ባልተኛ ነው ሳታሪስት ግን ወንድማችን ያሉት ፐርፌክት ነው። ጻድቃን ቅዱሳንን በክርስቶስ መጽሐፍ ቅዱሳዊ ነው። በእርግጥ መጽሐፍ ቅዱስ የሚገባን በመንፈስ ቅዱስ እርዳታ ነው። ባለፈው እንዳልኩት ከእስራኤል ባህልና አውድ የምንረዳቸው ነገሮች አሉ። ቀኝ ለሚመታ ግራና አዙርለት ሲል በጥፊ ማጮ አይደለም ነው። አሁንም እንወቅ በእስራኤል ባህል ቀኝ መምታት የንቀት ምልክት እንጂ ቀኝ ውንጭ ለጥፊ መምታት እንደዚህ ተደርጎ አይመታ። ልክ እንደዛ ሀብታም መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲባል ልብስ መርፊያ መስፊያ መርፊያ አይደለም ነው። በእስራኤል በአገር የመርፌ ቀዳዳ በር የምትባል ትንሽ በራለች፣ ጌታ የሱስ ሲጠቅስ ነው። የመሸበት ነዋሪ የሚገባው በዛች በር ነው። ምክንያቱም የድሮ ከተሞች በግንብ የታጠሩ ነበር ነው። በተረፈ ወንድማችን ያሉት ልክ ናቸው። ኢየሱስን ስንቀበል ጽድቁን እንካፈላለን፣ ድሉ ድላችን ይሆናል። ለምሳሌ አትሌት ቀነኒሳ ውጭ ሀገር ያሸነፈ ጊዜ አንድ ትንሽ ልጅ አዲስ አበባ ውስጥ ቀወጠው። ደጋግሞ የሚለው አሸነፍን አሸነፍን ነበር። በትክክል ሲታይ ያሸነፈው ልጁ ሳይሆን ቀነኒሳ ነው። ግን የቀነኒሳ ድል የሁሉም ኢትዮጵያውያን ድል ነው። ልክ እንዲሁም የክርስቶስ ድል የእኛ ድል ነው። ጽድቁ ጽድቃችን ነው። ለተቀበሉት በስሙ ላመኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል መንፈሳዊ ሚስጥር እንጂ ኢየሱስን በስዕል አንገልጸውም ስዕል ማስተማሪያ ነው ገላጭ ነው ክርስቲያን የሚያደርገው እንዲህ ነው ታዋቂ ሰዎች ጨረቃን የረገጠው አርምስትሮንግ የሲኤንኤን መስራች ቴርተርነር ቱጃሮ ዋረን በፌ የዶል ኮምፒውተር ማይክል ዴል የኮልጌት ካምፓኒ ኮልጌት በወንጌል የተነኩ ናቸው ለስዕል ሳይሆን በመንፈስ የሰገዱ ናቸው ስዕል ለገላጭነት ነው ይባላል ጥሩ የተባለው ስዕል የጆን ሪስኪን ነው ጌታ በር ሲያንኳኳ እነሆ በደጅ ቆሜ አንኳኳለሁ የሚለውን ስዕል ሳለው ከመቶ ሀምሳ ዓመት በፊት የልባችንን በር ነው ጌታ የሚያንኳኳው ስዕሉ ራሱ በሩ አካባቢ ቁጥቋጦ ሰንሰል ምናምን በዝቷል ለመቅረብ የሚያስቸግር በር ነው ቁልፉ ማጠፊያው ምናምን የዛገ ነው ስዕሉ ላይ የልባችንን ሁኔታ ያሳያል ነው የሚባለው በፍጥረት መጀመሪያ የነበረው ክስተትም የልባችንን ሁኔታ ያሳያል ምድር ቅርጽ የለች ባዶ ነበረች ነው ጨለማው ጧት ነበር ግን የእግዜር መንፈስ ረበበ ጨለማው ጠፋ ብርሃን በራ ፈለካዊ ኮስሞስ ፈለካዊ ህዋ ተከሰተ። ልባችንም ባዶ ወና ጨለማ ነበር ነው። ግን ያለም ብርሃን ክርስቶስ አበራልን፣ አዲስ ፍጥረት አረገን። አሮጌው አለፈ ሁሉ አዲስ ሆነ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን መጣችኋል አለ ጴጥሮስ ሲናገር እና ስዕል ገላጭ ነው። ስዊዘርላንድ ውስጥ የበጉ ቤት ተስካን የሚባላለ የበግ ቅርጽ ያለበት ህንፃው ተገንብቶ ሊያልቅ ሲል አንድ አናጺ ከከፍታ ላይ ተንሸራተተና ቁልቁረታች ተምዘገዘበ ተፈጥፍቶ ሊሞት ሰከንዶች ነበር የሚቀሩት። በአጋጣሚ አንድ ገበሬ ገበያ ወስዶ በጎቹን ገበያ ለመሸጥ በህንፃው ስር ሲያልፍ ሰውየው ተምዘግዝጎ አንዱ በግ ጀርባ ላይ ወደቀ። በጉ ደቆ ሞተ። ሰውየው ግን ብዙ ሳይጎዳ በተአምር ተረፈ። ያንን ለማስታወስ ሰው አናጺው በወደቀበት ቦታ ላይ የበግ ምስል ተቀመጠ። የበጉ ቤተክርስቲያን ተባለ። ለምስሉ እንዲሰገር ሳይሆን ለማስታወስ ያንን ተቀመጠ። በፍጥረት መጀመሪያም ሰው እግዜር ካስቀመጠው ከፍታ ላይ ወደቀ ነው የተባለው፣ መቀመቅ ወደሚሆን እንጦርጦስ ተምዘገዘገ ውድቀቱን ለማቋረጥ እግዚአብሔር በጋ ቀረበን አዳም ሲወድቅ እግዚአብሔር የሰጠውን ስልጣን አጣ ነው መብቱን ተነጠቀ ነው ስልጣኑን ማስመለስ የእግዜር ስራ ሆነ ነው በሰው የታጣ በሰው መመለስ ነበረበት አዳም ግን አልቻለም መልአክም ሊረዱን አልቻሉም ዝርያቸው ሌላ ስለሆነ ስለዚህ እግዜር ራሱ ሰው ሆነ በሰው አምሳል መጣ ነው እና ስዕል በእግረ መንገድ ለመግለጽ ያክል ጌታችን በር ሲያንኳኳ አይነት ስዕል ማስተማሪያ ነው እየሱስን መስሎ ፊልም የሰራው ፈረንጅ አክተር እኔ ኢየሱስ አይደለሁም፣ ፎቶ የፊት አትስገዱ ተከፍሎ ነው የሰራሁት፣ ለእግዜር ብቻ ስገዱ፣ ስዕል አድንም አለ። የሚለውጠን ኢየሱስ ነው ነው። ጻድቅ ቅዱስ ብሩክ የሚያደርገን የተወደደን የሚያደርገን እሱ ነው ነው። እና ሰውየው ለንፋስ አልተናገረም። ለንፋስ የሚናገሩት ልሳን ምናምን እያሉ የሚያላግጡ የሚጃጃሉት ናቸው። ጳውሎስ ነገራቸው ለንፋስ የምትናገሩት ትሆናላቸዋል። ስለዚህ እነሱን ተርብልን አገልግሎታችሁ ለህሊና ይመችል አላ ኢየሱስ ራሱ ሁሉን በአግባብ በስርዓት አድርጎ ነው። ሰው ግራ እንድናጋባ እብዶች እንድንባል አይፈልግም። የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፍጹምም ነው አለ ጳውሎስ። ልሳን ይቀራል፣ ትንቢት ይሻራል ተብሏል። ቃሉ አይለወጥም፣ ኢየሱስም አይለወጥም። ግን ይለውጣል፣ ከጨለማ ወደ ብርሃን፣ ከሚዘሪ ወደ ማስተሪ፣ ከግራስ ወደ ግሬስ፣ ከዚሮ ወደ ሂሮ፣ ከዲፊት ወደ ቪክትሪ ይለውጣል። ለዚህ ነው አንዳንድ መጽሐፍ ለኢንፎርሜሽን ሌሎች ለሪፎርሜሽን፣ መጽሐፍ ቅዱስ ለትራንስፎርሜሽን የተባለው። ቻይና ድንበር ላይ ድሮ ሶስት ነገር ይከለከል ነበር አሉ፤ የጦር መሳሪያ፣ ሐሺሽ እና መጽሐፍ ቅዱስ ይለውጣላ። ፈላስፎቹ ኤራቅሊጠስ፣ ዜኖፎን፣ ኦገስቲን፣ አማኑኤል ካንት የፍልስፍናችን መሠረት እግዚአብሔር ነው አሉ። እና ወንድማችን ልክ ናቸው። ቅዱሳን ብሩካን፣ ደግሞም ትሑት ናቸው። አንተም ራስ ብልሃል ትሑት ናቸው። ምክንያቱም ደግሞ ኢየሱስ ትሑት ስለሆነ ነው። የህንዱ መንፈሳዊ መሪ ሰዋሚ እግሮቹን በወተት ታጥቦ ተከታዮቹን አጠጣ። ኢየሱስ ግን ዝቅ ብሎ የሐዋርያት እግር አጠበ። የትህትና ምሳሌ የሆነ እግር ሲያጥብ ስዕል አለ። ለማስተማሪያ ነው። ዘማሪው በመዝሙሩ ገጣሚው በግጥሙ ደራሲው በድርሰቱ እግዚአብሔር ለመግለጽ እንደሚጥረው ሰዓሊው በስዕሉ መልእክቱን ለማስተላለፍ ይጥራል፣ ነው እንጂ ኢየሱስ አይሳልም። እሱም በፍጹም ስሎ አያቅም፣ ግን ራፋኤል ማይክል አንጀሎ ሊዮናርዶ ዳቪንቺ ለአንዳንድ ንጹር ስዕሎቻቸው መንፈሳቸው በእሱ ተነሳሳ ነው የተባለ። ግጥም ጽፎ አያቅም። ኢየሱስ ግን ዳንቴ ሚልተንና ታላላቅ የዓለማችን ገጣሚያን መንፈሳቸው በእሱ ተነቃቃ ነው የተባለ ሙዚቃ አላቀናበርም። ኢየሱስ ግን ሄድን፣ ሄንድል፣ ቤትሆቨን፣ ባች፣ መንደልሸን ለእሱ ምስጋና ባቀናበሯቸው መዝሙሮችና ሲምፎኒዎች ታላቅ እውቅና ያገኙ ነው። የእያንዳንዱ ሰብአዊ ፍጡር ታላቅነት በኢየሱስ በለጸገ ነው። እና ሰሜ፣ መተቸት ያለብህ ለህሊና የማይመቸውን እንጂ መጽሐፍ ቅዱሳዊ ፋክቶችን አይደለም። ልሳን፣ ትንቢት፣ ምናምን ተችልን እንጂ መጽሐፍ ቅዱስ መዳናችንን ብሩካን፣ ቅዱሳን መሆናችንን አትቃረን ነው። እውነት ነው፣ ሰውየው ትክክል ናቸው። ነው ጻድቃን፣ ቅዱሳን ነን በክርስቶስ አንተም በአዳም ምክንያት ኃጢአተኛ ስትባል፣ አዎ እንዳልክ በክርስቶስ ጸድቃል ስትባል፣ አይ አትበል። ነው እመን እንጂ አትፍራ። ፊሊፕ መልካም አዲስ ዓመት ይሁንልህ። ይህን መዝሙር ጋብዣለሁ፣ የአዲስ ዓመት መዝሙር።